ሰላም ቤተሰብ እንዴት ናችሁ? እንግዲህ በብዙዎቻችሁ ጥያቄ መሰረት በራሴ የቲክቶክ አካውንት መጥቼላች። አለው ብዙዎቻችሁ የቲክቶክ አካውንት ክፈጅ እያላችሁ ይነበረ። ስለዚህ ፎሎ እያደረጋችሁ ቤተሰብ ቤተሰቡን ላይክ እያደረጋችሁ እንዲሁም ፎሎ እያደረጋችሁ ፋሚሊ ፋሚሊውን በጣም ወዳችኋለሁ። አሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ቤተሰቦቼ ሰላም ሰላም፣ ተረፍረፍ ይበልልኝ። ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ቤተሰብ። እንግዲህ ሩታዬ ስንት ጊዜ ስንጠብቅና ስንጓጓ ስንጠይቃት ጥያቄ ስናቀርብላት የነበረው ነገር ዛሬ ፈጽማናናች ማለት ነው። እሱ ምንድነው? ሩታዬ በቲክቶክ አካውንት መታለች ማለት ነው። እየገባች ፎሎ እያደረጋች እንግዲህ እወታችንን አበረታቱልን ማለት ነው። ዋው ድሉ የኛ ነው። በጣም ደስ ብሎኛል። በዚሁ አጋጣሚ ጠዋት የሆነ ሪከርድ ባሳያችሁ እያልኩ ነበረ። ይሄንን ነገር ነበር እንግዲህ የአብርሽ ደጋፊዎች ከአብርሽ ጋር ተጣሉ ማለት ነው። እስቲ እንዴት እንደምትጣሉ እናያለን ማለት ነው። ሩታ ቲክቶክ ከፍታ ከመጣች ከወንድማችን የመጨረሻችን ነው ስትሉ ሪከርዳችሁ እንዳለ ዛሬ ምን ተሰማችሁ? እሪ አስላድ ነገረው ማለት ነው። እና ለማንኛውም ወንድበሰቦች ሩታዬ በአካውንት መታለች። ቲክቶኳን እየገባች ፎሎ አድርጓት ማለት ነው። ነብሯ አልተቻለችም። ከእህቶቹ ጋር ወደፊት እየመራች ነው ማለት ነው። ወይኔ ጉዴ ፈላ። እዛ ሰፈር እኝኝ ካል በቃ ጠል ከብሬ ነው እላቸው። በጣም ነው ደስ እያለኝ እና የሩታዬ እህቶች እንኳን እንኳን እንኳን ደስ አላችሁ። ይህንን ቀን ስትጠብቁ፣ ስትጓጉ፣ ስትለፉለት፣ ስትደክሙለት ነበረ። እንግዲህ ከአሁን ወዲህ ሩታ ተናፈቀችኝ ማለት የለም። ቀን በቀን መገናኘት ነው፣ ቀን በቀን ማውራት ነው። እና በጣም ደስ ብሎኛል፣ እውነት ለመናገር ሁላችሁም የምጠብቁት ነገር ስለነበረ የእናንተም ደስታ የኔ ደስታ ነው። እንግዲህ ሩታዬ ብቅ ብላለች ማለት ነው፣ በአዲስ ነገር፣ ደስ በሚል ነገር። ሁላችሁም ደግሞ ፎሎር እንደምታደርጓት ደግሞ ተስፋ አደርጋለሁ። ባይረን እንደምትበጥስ ዋው፣ የወጣና ደስ እያለኝ ማለት ነው። የተግባር ሰው። ያው ባለፈው እንዳያችሁ ቃል ገብታለን ነበር፣ በራሴ አካውንት እመጣለው፣ በደንብ እናወራለን፣ በደንብ እንገናኛለን እንጨዋወታለን ብላ ነበረ። እንግዲህ በቃልዋ ተገኝታለች ማለት ነው። ቃሏንም አክብራለች። በዚሁ አጋጣሚ ሩታዬ አላ ያክብርልኝ የኔ ወድ የኔ ድንቅ የጀግናዋ መሪ ማለት ነው። ከምንም በላይ ትለያለሽ፣ ያለሽ ልዩ ነሽ፣ ጣፋጭ ነሽ። በጣም እንወድሻለን፣ በጣም እናከብሻለን። የእኛን ትእዛዝ ደግሞ ስለምሰሚ በተለይ በተለይ በጣም ደስ ብሎኛል። እውነቴ ነው፣ ምላችሁ ሳይ ራሱ በጣም ነው የደነገጥኩት። አላመንኩም። ቲክቶክ ውስጥ እንዴ ገብቼ ማለት ነው በአንዱ ስልክ የፎሎር አርጌ በአንዱ ውስጥ ከምገለብጠው ድረስ እንዴት እንደጨነቀኝ ማለት ነው። የምጠፋብኝ የምጠፋብኝ መሰለኝ። እዛ ሰፈር እንዴት ነው በካችሁ? አይ መናገርም አቃተኝ። ዛሬማ ማለት ነው በምን አኋላላችሁ ማለት ነው። እንግዲህ ድሉ የኛ ነው ማለት ነው። የሩታ እህቶች ማለት ነው ፋዘና በሉልኝ፣ ድምቅበሉልኝ፣ ተጫወቱ። እንግዲህ ጫዋ ጫዋ፣ እንግዲህ ላይፍ ምን እንድምትገባ ደግሞ ንገሩልን። ለሩቴ ካሁን ወድማ ሩቴ ሀብቴ የት ነው የምታመልጠው? በእጃችን ገብታለች ማለት ነው። ቲክቶክ የሌላችሁ በቃ አሁን ቲክቶክ ክፈቱ ሺ። ለምን ብትሉ ከሩታ ጋር ታወራላችሁ፣ ከሩታ ትጫወታላችሁ። እንደዚህ ስል ደግሞ ብዙ ሰው የሚያነድና ጭስስ የሚያደርገው ነገር አለ ማለት ነው ስለ ሩታ ወገቤና ስሬ ሳወራ እና ላውራ ተወኝ። በእናታችሁ ምንም አትበሉኝ ማለት ነው። ሰወዳችሁ በቃ ለትንሽ ጊዜ ሩታን የበላይ የበላይ ላስደረጋት ማለት ነው። ምን አለበት? ምን ችግር አለ? እኔ ባደንቃት፣ እኔ በወዳት፣ እኔ ብለፋላት፣ እኔ ብናገርላት ማለት ነው። እናንተ እኮ ምንም ነገር አይወስድባችሁ። እኔ እኮ ነኝ ምደክመው ማለት ነው። እና ድካሙ የእኔ ነው እንጂ የእናንተ አይደለም እራት አልላችሁ፣ ቁርስ አልላችሁ፣ ምሳ አልላችሁ። ስለዚህ ሩቲ ሩቲ ብል ምን ችግር አለበት? ለእኔ ስለምትመቸኝ ደሜ ስለሆነች ማለት ነው፣ ደም ስሬ ስለሆነች ማለት ነው። እና ታውቃላችሁ አንዳንዴ ቡና ካልጠጣችሁ ሱስ የሚሆንባችሁ ነገር አለ። ሩታ ማለት ለእኔ እንደዛ ናት፣ ሱሴ ናት። እና ማንም እንዳይነካኝ አሁን እኔ የበላይ ነኝ። እውነት ለምን ብትሉ የሩታ ደጋፊ ነኛ። የምርጧ፣ የጀግናዋ፣ የቀብራራዋ፣ የምትችለዋ ደጋፊ ስለሆንኩ አሁን ጊዜ የኔ ነው ማለት ነው። አሁን ደግሞ እዛ ሰፈር ደግሞ ጊዜ እናንተ አይደለም ማለት ነው። አረ ታሪክ ትሰራለች እኮ ሩታዬ። አሁን ጠብቁ ማለት ነው። እንግዲህ እኔ ምላው ማለት ነው። አረ ይቀር እውነት አልናገር እንዴ? ጨርሽ እየተናገርኩ ነው ሰሞኑ ማለት ነው። እውነት አፋውጥቻለሁ። ለጤና ብቻ ያድርግልኝ። እና የኔ ውዶች፣ የምትወዱኝ እህቶቼ፣ ለእኔ ድዋ ጸሎት አድርጉኝ። ሰሞኑን በጣም አፍልቻለሁ። ከምሬ ነው ምላችሁ ፍልት ፍልት ብሎብኛል ማለት ነው። ለጤ ላይ ብቻ ላይ ያደርግልኝ። እና ውድ ቤተሰቦች፣ የሩታዬ እህቶች፣ ከምር እስካሁን እየቀለጥኩ ነበር፣ እየተጫወትኩ ነበረ። ግን አንዳንዴ ጨዋታ ያስፈልጋል። ሁሌ መለፍለፍ፣ ሁሌ የሆነ ነገር ማለት ሳይሆን በህይወታችን ውስጥ ስትኖሩ አንዳንዴ ዘና ፈታ ማለት ግድ ነው። ያው ነው ዓለም ዘጠኝ ነው። ታስራት ሞላ ማለት ነው። እንግዲህ ሁላችንም ፋዘና እንደምንል ተስፋ ጠብቃለሁ። እኔ እንጃ እነ ሸዊት ምን እንደሚሉ አላቀም። ከምሪ ነው ብላችሁ እኔ እንደዚህ ደስ እያለኝ ማለት ነው። ነፋፊ እነ ሸዊት፣ ትዝታ በቃ ሁላቸው ማለት ነው ምን እንደሚሉ አላቀም፣ እንዴት ደስ እንደሚላቸው የሰውን ደስታ እንደስታ ስለሚያስደሳታቸው በተለይም እዛ ነዛ ነበረ። በጣም ቲክቶክ ላይ ለመምጣት የሚፈልጉት ሸዊት በተለይ ብስምላ እና በጣም ነበረ የምትጓጓው ሸዊት። በዚህ አጋጣሚ ሸዊትዬ፣ በጣም ነው የምንወድሽ። ጎበዝ ልጅ ናት፣ ጠንካራ ልጅ ናት። እና ደግሞ እሷም ሁላቸውም ብዙቸዋሉ። እኔ እንጃ እኔ እንዴት እንደደነገጥኩ እነሱም እንደዛ ይሆናሉ። እኔ ሳየው ልቤ ነው የመታው። ልቤ ምትት ምትት ምትት ነው ያለው ማለት ነው። እና በጣም ደስ ትላል። የምትፈልጉት የምትመኙት ነገር ስታገኙ እውነት ነው የምላችሁ በጣም ነው ደስ የምትሉት። ሩታዬ ደግሞ የሰው ፍቅር አላት። ጫማምሮ ጨምሮ የሰው ፍቅር ይስጣት። ሆነ እንዲህ የምትወዷት ፍቅራችሁ መቼንም አትለወጡባት መቼም አትቀየሩባት ሲከፋትም ሲደላትም መጥፎም ነገር ስትሰራ ጥሩም ነገር ስትሰራ እኔ እንጃ ሁሌም እያላችሁ ነው እናንተ ምንም ምንም ነገር ቢመጣ ከሩታ ጎን ነን እንጠብቃታለን እናበረታታለን ማንም ይነካት የለም ምክንያቱም በእሷ ብዙ ነገር ተምነላል ስትሉ እሰማችኋለሁ ነገር ግን አንዳንድ ሰው አለ እውነት ለመናገር ሩታ ለመስበር ሩታ ለመቅበር የሆነ ነገር ለማድረግ ግን ለዛ ሰው ቦታ እንዳሰጡ አሁንም በዚህ ቲክቶክ ሌላም ችግር ሊመጣበት ይችላል ግን ችግሩን አርቁ ደስታ የምትደሰትበት እውነት ቲክቶክ በቃ የሆነ ከልጅዋም ጋር ከእሷም ጋር የሆነ የሚገናኝበት የደስታ ቀን ያደርግላት ነው ምለው። በጣም ደስ ይላል። እኔ ደስ ብሎኛል እውነት ለመናገር ማለት ነው። ሁላችንም ነበረ በጣም የምንጠብቀው እንግዲህ በዩቱበር ሩታ ብቻ ነበረች ቲክቶክ ያልነበራት ቲክቶክ ያልከፈተችው። እሱንም ያልከፈተችበት ምክንያት ምን እንደሆነ አላቅም ነበር። ግን በጣም ደስ ብሎኛል ዛሬ እንደዚህ አሸብርቅ አሸብረቅ እያደረገች እንደም ፎሎ አድርጉኝ ስትል ደግሞ ሲያምርባት ውብ ሆናለች እውነት ቤተሰብ እኮ ቤተሰብ ነው። እውነቴን ነው የምላችሁ። በጣም ነው ደስ ይለው ሩታዬ ማለት ከቤተሰቧ ተጨመረች በኋላ በጣም ሽብርቅ ብላለች አሸብርቃለች። አላ ከዚህም በለጠ ሽብርቅ እያደርጋት ያማረ ጊዜ እመኝላታለሁ። ለሩታዬ እህቶች እንኳን ደስ አላችሁ በድጋሚ። ደስታችሁ ደስታዬ ነው። እንግዲህ በጣም ደስተኛ እንደምትሆኑ ተስፋ አደርጋለሁ በእናንተ፣ ምክንያቱም የምትፈልጉት ነገር ስለነበረ። እኔ ግን በጣም ደስ ብሎኛል እና በጣም እንወዳችኋለን የሩታዬ እህቶች፣ እውነት እናንተ ለራሳችሁ ሳትለፉ ለስብ ብዙ ነገር ስትለፉ ብዙ ነገር ስታረጉ ጥረትን ስታደረጉ አያችኋለሁ። በእናንተ ደግሞ አለ ሀይሩን ይምረጥላችሁ። ዛሬ የደስታ ቀን ነው እንግዲህ ፍትፈታው ምናምን ነገር የለም እና ደስ ስላለኝ ነው የመጣሁት ማለት ነው። ደሳችን እጥፍ ድርብ አላ ያደርገን፣ ምቀኛ ሸረኛን ያርቅልን እላለሁ። እንግዲህ ውድ ቤተሰቦች በቀጣይ ባሪ ቪዲዮ እስከምንገናኝ በእያላችሁ በሰላማችሁ ብዝዝት ትርፍርፍ ይበልልኝ። እናንተም ደግሞ የምትፈልጉት ነገር የምታልሙት ነገር አላ ሞልት ያደርግላችሁ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። እውነት ብዙዋችሁ ብትሰድቡኝም ብዙም የሆነ ነገር ብትሉኝ እንደዛው ደግሞ የምታበረታቱ ታይዞች በርቺ፣ ጠንክሪ ጉዞ ወደፊት ማንንም እንዳሰሚ የምትወዱ ብዙ ፍቶች ያላችሁ እና